ሰላም ሰላም እንደምን አላችሁ? በዛሬው ቪዲዮ የህፃናትን አእምሮ የበለጠ ብልህና ፈጣን ለማድረግ የሚረዱ አራት ቀላል ዘዴዎችን ጠቁማችኋለሁ። የልጆን አእምሮ የበለጠ ብልህና ፈጣን ለማድረግ የሚረዱ አራት ቀላል ዘዴዎች አሉ። እነሱም አንደኛ ጥሩ ምግብ መስጠት፣ ሁለተኛው የአእምሮ ጨዋታዎችን ማጫወት፣ ሶስተኛው እንዲንቀሳቀሱ ማድረግ አራተኛው ህፃናት በደንብ መተኛታቸውን ማረጋገጥ ናቸው። በዝርዝር እንመልከት። እስከ መጨረሻ አብራችሁን ቆዩ። የህፃናትን አእምሮ በተፈጥሮ መንገድ ለማሳደግ ከሚረዱ አራት ቀላልና ጥሩ ምክሮች መካከል አንደኛው የህፃናትን አእምሮ የሚያጎለብቱ ምግቦችን መመገብ ነው። የምንመገበው ምግብ በአስተሳሰባችን ላይ ተጽዕኖ ያሳድራል። ለምሳሌ አሳ፣ ለውዝና ጥራጥሬዎችን አዘውትረው ይመግቡ። በተጨማሪም አትክልቶችና ፍራፍሬዎች መመገብ ደግሞ ለጥሩ የማስታወስ ችሎታ ይረዳል። የህፃናትን አእምሮ ጉልበት እንዲያገኝ የተለያዩ እህል ዘሮችን አዘውትሮ ይመግቡ። በተጨማሪም ውሃን አብስታው እንዲጠጡ ያድርጉ። ውሃ የህፃናትን አእምሮ ብስልና ትኩረት እንዲያደርጉ ያደርጋቸዋል። ሁለተኛው አዝናኝ የሆኑ የአእምሮ ጨዋታዎችን ማጫወት ነው። የህፃናትን የትምህርት ጊዜ የአእምሮ ጨዋታዎችን በማድረግ አስደሳች እንዲሆን ማድረግ። የተለያዩ እንቆቅልሾችን የማስታወስ ጨዋታዎችን ያዘውትሩ፣ ወይም ቀላል እንቆቅልሾችን አዘውትረው ይጠይቋቸው። ከነሱ ጋር መጽሐፍትን ያንብቡ። የህፃናትን የማወቅ ጉጉታቸውን ለማሳደግ ደግሞ ለምን ወይም እንዴት ጥያቄዎችን ይጠይቋቸው። ህፃናት አእምሯቸው የበለጠ በተጠቀሙ ቁጥር ፈጣን ይሆናሉ። ሶስተኛው የአካል ብቃት እንቅስቃሴ ማዘውተር ነው። የአካል ብቃት እንቅስቃሴ አእምሮንም እንደሚረዳ ያውቃሉ። ልጆ እንዲሮጥ እንዲጫወት፣ ወይም እንዲጨፍር ይፍቀዱለት። ስፖርት ወይም የቤተሰብ የእግር ጉዞ ያድርጉም። ሰውነት በሚንቀሳቀስበት ጊዜ አንጎል ብዙ የኦክስጅን ያገኛል እና በተሻለ ሁኔታ ይሰራል። የህፃናትን አእምሮ የበለጠ ብልህና ፈጣን ለማድረግ ከሚረዱ አራት ቀላል ዘዴዎች መካከል የመጨረሻው ህፃናት በቂ እንቅልፍ እንዲተኙ ማድረግ ነው። እንቅልፍ ለህፃናት አእምሮ እድገት በጣም ጠቃሚ ነገር ነው። ህፃናት በየቀኑ ከ9 እስከ 11 ሰዓት ድረስ እንቅልፍ ያስፈልጋቸዋል። ለህፃናት የተረጋጋ የመኝታ ሰዓት ይፍጠሩላቸው። በደንብ ያረፈ አእምሮ በፍጥነት ይማራል እናም ብዙ ነገሮችን ያስታውሳል። ለማጠቃለል ያክል የህፃናትን አእምሮ በፍጥነት እንዲያድግ ለማገዝ ጥሩ ምግብ መስጠት፣ የአእምሮ ጨዋታዎችን ማጫወት፣ እንዲንቀሳቀሱ ማድረግና በደንብ መተኛታቸውን ማረጋገጥ ናቸው። ለአሁኑ አበቃው። ይህን መረጃ ጠቃሚ ሆኖ ካገኙት ላይክ፣ ሼር እና ሰብስክራይብ ማድረጎን አይርሱ። አስተያየት ካሉት ይጻፉልን። በቀጣይ በሌላ መረጃ እስከምንገናኝ በደህና ቆዩ።